የመዲናችን አዲስ አበባ ግዙፍ ሰማይ ጠቀስ ህንፃ አሁናዊ የግንባታ ሂደት። መዲናችን አዲስ አበባ የአፍሪካ መዲና ብሎም የዓለም አቀፍ ዲፕሎማቶች መቀመጫ እንደመሆና መጠን የሚመጥኗትና ገጽታዋን የሚቀይሩ በቅርቡ የተለያዩ ግዙፍ የሚጋ ፕሮጀክቶች ተሰርተውባታል። እንዲሁም ደግሞ ሌተ ቀን እየተሰሩም የሚገኙ የተለያዩ ትልልቅ ፕሮጀክቶችም በርካታ ናቸው። ከዚህም በፊትም በኮሪደሩ ለህዝቡ የሚያገለግሉና ለ ለቱሪዝም መስህብ መሆን የሚችሉ የተለያዩ ግሩም የሆኑ የመዝናኛ ስፍራዎችና ሰማይ ጠቀስ ህንፃዎች የተሰሩ ሲሆን በዚህም አዲስ አበባ አዲስ አስደማሚ ገጽታን ተላብሳለች። አሁን ላይም ከበፊቱን በተሻለ ሁኔታ ማለት ይቻላል የኢትዮጵያውያን የጋራ ቤት የአፍሪካውያን መናገሻ የሆነችው አዲስ አበባን እንደ ስሙ ለማዘመንና የዓለማችን ምርጥ ጽዱ ውብ ከተማ ለማድረግ የተለያዩ ከተማን የማስዋብ ስራ በስፋት ቀጥሏል። በዚህ መዲናችን አዲስ አበባ የተለያዩ ጉራመሌ ገጽታዎች ያሏት ውብ ከተማ ሆና የተነቃቃ ማህበራዊ ኢኮኖሚ ትጋቶቿ የወለዳቸው የተለያዩ ሰማይ እስቅንጦ አብረቅራቂ ህንፃዎች የከተማዋን በፍጥነት የመለወጥ ሂደትን የሚያንፀባርቁም ናቸው። በዚህ የከተማችን ለውጥ ከአፍሪካ መላው ዓለም እየተደመመበት ይገኛል። በዚህም ታዲያ በዛሬው ዝግጅታችን የመዲናችን አዲስ አበባን ገጽታ የሚቀይረው የአዲስ አበባ ግዙፍ ሰማይ ጠቀስ ህንፃ አሁናዊ የግንባታ ደረጃን የምንነቃችናል። ውድ የተከበራችሁና የተወደዳችሁ የሁሉ የዲ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ይቆያል። ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ መረጃዎች እንዲደርሶት ቻናላችን ሰብስክራይብ ቻናል ላይ ላይክ ማድረግ ቤተሰቡን ይወዳል ይላል። ወደ መረጃው እንደሚታወቀው የኢትዮጵያ ኤሌክትሪክ አገልግሎት ዋና መስሪያ ቤት ባለ ስልሳ ሁለት ወለል ህንፃ በአዲስ አበባ ሜክሲኮ አካባቢ ለመገንባት የሚያስችል የመሰረተ ድንጋይ ማስቀመጡ ይታወቃል። ከሰሞኑ ከ440 ሚሊዮን ዶላር በላይ በሆነ ወጪ ለሚገነባው ለዚህ የኤሌክትሪክ ኃይል ዋና መስሪያ ቤት ህንፃ ግንባታ ዓለም አቀፍ ጨረታ መውጣቱም ተነግሯል። የኢትዮጵያ ኤሌክትሪክ ኃይል በንግድ ግንባታ ዘርፍ ልዩ ሙያ ያላቸውን ዓለም አቀፍ ተቋራጭ ድርጅቶች ለጨረታው እንዲወዳደሩ ጋብዟል። ተቋሙ ይህን ፕሮጀክት ለመንደፍና ለመገንባት የሚያስፈልገውን የቅድመ ማጣሪያ መመልከቻ በአለም አቀፍ ደረጃ በመጋበዙ ተቋራጮች በፋይናንስና በቴክኒክ አቅማቸው የተወሰኑ መስፈርቶችን እንዲያሟሉ ጠይቋል። በተለይም አመልካቾች ባለፉት አምስት ዓመታት የኦዲት ሪፖርታቸውን እንዲሁም በአማካኝ ቢያንስ 230 ሚሊዮን የአሜሪካ ዶላር አመታዊ ገቢ ማቅረብ ይጠበቅባቸዋል። ከቴክኒክ አንጻር ደግሞ ቢያንስ ለ10 ዓመታት በግንባታ ላይ ልምድ ያላቸውና እያንዳንዳቸው ቢያንስ 37 ሚሊዮን አሜሪካ ዶላር ዋጋ ያላቸው ተመሳሳይ ፕሮጀክቶችን በተሳካ ሁኔታ ያጠናቀቁም መሆን አለባቸው። የንድፍና ና የግንባታ ክትትል አማካሪ በመሆን ዳል አለ አንዳዝ መመረጡን ያስታወቀው ተቋሙ ይህ ፕሮጀክት ሲጠናቀቅ በአዲስ አበባ የንግድ እንቅስቃሴ ላይ ትልቅ አሻራ ከመጣም በላይ ለአካባቢው ጥበቃ ዘርፍ አሪያ እንደሚሆን ተስፋ የተደረገበት ግዙፍ ፕሮጀክት መሆኑም የተነገረው። ከቀድሞ ዋና መስሪያ ቤት ጀምሮ በየደረጃ ያሉ ቢሮዎች አብዛኞቹ ለሰራተኞች የሚሆኑ ለደንበኞች ምቹ ካለመሆናቸውን በተጨማሪ የኪራይ ወጪው በተቋሙ ፋይናንስ ላይ አሉታዊ ተጽዕኖን አሳድሯል ይህንን ለመቅረፍም ለዋና መስሪያ ቤት አገልግሎት የሚሰጠውን ህንፃ ጨምሮ 19 በመጀመሪያ ና 16 በሁለተኛ ምዕራፍ ተከፍሎ የሪጅን የዲስትሪክት ና የአገልግሎት መስጫ ማዕከላት ቢሮ ግንባታ ለማከናወን የቅድመ ዝግጅት ስራዎች መጠናቀቁም ተገልጿል በመሆኑም ታዲያ ይህ ግዙፍ ሜጋ ፕሮጀክት የግንባታው ስራ በአጠቃላይ በአራት ዓመታት ውስጥ እንደሚጠናቀቅም ተነግሯል። ይህ ከተማዋን የሚመጥና ተጨማሪ ውበት የሚሰጠው ህንፃ በከተማችን መገንባቱ ለመዲናችን አዲስ አበባ ተጨማሪ ውበት የሚሰጥ ከመሆኑን በተጨማሪ ለበርካቶችም ትልቅ የስራ እድልን የሚፈጥር ነው። ተቋሙ አሁን ያለው ዋና መስሪያ ቤት የአንደኛው ክፍለ ዘመን የቴክኖሎጂ እና የአገልግሎት ፍላጎት ደረጃን የማይሰጥ በመሆኑ ይህንን ምዕራፍ የሚቀይር አዲስ ህንፃ ለመገንባት የሚያስል ጉዞ የሚጀመርበት አዲስ ታሪክ በመሆኑ ይህ ፕሮጀክት ለተቋሙ ብሎም ደግሞ ለሀገራችን ትልቅ ጠቀሜታን ይዞ የሚመጣም ነው። በመሆኑ ታዲያ ይህ ግዙፍ ህንፃ ሙሉ ለሙሉ ተገንብቶ ሲጠናቀቅ ከፍተኛ የሆነ የቢሮ ኪራይን ይቀንሳል፣ ለሰራተኞችና ለደንበኞች ምቹ የስራ አካባቢ ይፈጥራል፣ የተቋሙን ገጽታ ያሳምራል፣ ለከተማው ልዩ ውበትን ይሰጣል። በተጨማሪም ደግሞ ደረጃውን የጠበቀ ዘመናዊ ቴክኖሎጂ ለመጠቀም ይረዳል። ሁለገብ ለገብ የተሟላና የተቀላጠፈ አገልግሎት ለመስጠት የሚያስልም ነው። ፃው ከቢሮ አገልግሎት በተጨማሪ የተለያዩ ማዕከላት ያሉት ሲሆን ከነዚህ ማዕከላት መካከልም የህፃናት መጫወቻ፣ የኮኮብ ደረጃ ያለው ቅንጡ ሆቴል፣ የንግድ ሞል፣ ዘመናዊ የስብሰባ አዳራሽ፣ ዘመናዊ የክበብ አገልግሎት፣ የመኪና ማቆሚያ፣ 10 በመቶ ግሪን ኤሪያ፣ ዲጂታል መጽሐፍት ቤት፣ የአይቲ ቴክኖሎጂ መቆጣጠሪያ ክፍል፣ 95 የጥሪ ማዕከልና ሌሎች በርካታ ተጨማሪ የአገልግሎት መስጫ ማዕከላት እንዳሉትም ተነግሮለታል። ኤሌክትሪክ ኃይል ያስገነባዋል የተባለው የዋና መስሪያ ቤት ህንፃ ከሰሃራ በታች ትልቁ እንደሆነም ተሰምቷል። ህንፃው 197800 ካሬ ሜትር ስፋት 327.5 ሜትር ዝማሬ እና 62 ፎቅ ይኖረዋል ተብሎም ይጠበቃል። በዚህም በአሁኑ ወቅት በኢትዮጵያ ትልቁን ህንፃ ንግድ ባንክን በ297 ሜትር እና በ53 ወለል ህንፃ የሚበልጠውም ነው። ከሜክሲኮ አደባባይ አቅራቢያ በቂርቆስ ክፍለ ከተማ ሊገነባ የታቀደው ህንፃ 445 ሚሊዮን ዶላርም ታቅዷል። ውድ ቤተሰቦቻችን በተመሳሳይ የግንባታ ፕሮጀክት በሀገራችን ግንባታው በቅርቡ ይጀመራል ተብሎ የሚጠበቀው የአዲስ አበባ ከተማ ልዩ መገለጫ የሚሆን የመሶብ ታወር ግንባታ ፕሮጀክትን በጥቂቱ እንመልከት። ይህ የመሶብ ቅርጽ ያለው አስደማሚው የታወር ግንባታ ከ5 እስከ 6 ዓመት ይበጃል ተብሎም የታሰበ ሲሆን ለፕሮጀክቱ ግንባታም 680 ሚሊዮን አሜሪካ ዶላር ታቅዷል። ይህ የከተማችን አስደማሚው ታወር 250 ሜትር ከፍታና በ20ሺ ካሬ ሜትር ቦታ ላይ የሚያርፍ መሆኑም የተነገረ ሲሆን፣ ይህ በመዲናችን የመጀመሪያው በመሶብ ቅርጽ የሚሰራው ባለሰባ ወለል ህንፃ ግንባታ በአዲስ አበባ በተለምዶ ሜክሲኮ በሚባለው አካባቢ የሚገኘው ገነት ሆቴል ያለበት ስፍራ ላይ እንደሚከናወንም ተነግሯል። ከፕሮጀክቱ የግንባታ ወጪ ከአርባ እስከ አርባ ዘጠኝ መቶ የሚሆነው ወጪ የሚሸፈነው ከውጭ ሀገር በሽርክና ሊሰሩ ከሚችሉ አካላት ሲሆን እስከ ሀምሳ አንድ መቶ የሚደርሰው ወጪ ደግሞ በሀገር ውስጥ ባለሀብቶች ተሳትፎ የሚሸፈን መሆኑም ተነግሯል። ይህ ግዙፍ ታወር ባ ውስጡ እጅግ ዘመናዊ የተለያዩ ማዕከላትን የሚያካትት ሲሆን ከነዚህ መካከልም ሲኒማ ቤት፣ ግዙፍ ዓለም አቀፍ የንግድ ሞሎች፣ የኮከብ ደረጃ ያለው ቅንጡ ሆቴል፣ ሬስቶራንቶችና ሁሉንም ክልሎች የሚወክል ሰው ስፍራ የህፃናት መጫወቻዎች፣ መዋኛ ገንዳ፣ ጂም ቤትና ለተለያዩ አገልግሎቶች የሚውል ማዕከላትን በውስጡ የያዘ መሆኑም ተነግሯል። በመሆኑም ታዲያ ይህ የመዲናችን አዲስ አበባ ግዙፍ ሜጋ ፕሮጀክት የመሶብ ታውር ግንባታው ቅርብ ጊዜ እንደሚጀመርም ተነግሮለታል። በተለይ ከቅርብ ጊዜ ጀምሮ በሀገራችን ኢትዮጵያ እየተገነቡ ያሉት ትልልቅ ሜጋ ፕሮጀክቶች የኢትዮጵያን ትክክለኛ እድገትና ብልጽግና መምጣትን የሚያመለክቱ ናቸው። በመሆኑም እኚህ በኢትዮጵያ በሀገር ውስጥ ባለሙያዎች የተገነቡ ሜጋ ፕሮጀክቶች ኢትዮጵያውያን የመሰረት ልማት ችግሮቻቸውን በራስ አቅም መፍታት እንደሚችሉ ማሳያ መሆናቸውም ይነገራል። በኢትዮጵያ ለውጭ የዲዛይን ባለሙያዎች ግንባታ ሰራተኞች ሲሰጡ የነበሩ ሜጋ ፕሮጀክቶች ከቅርብ ጊዜ ወዲህ በሀገር ውስጥ ባለሙያዎች እንዲከናወኑ እየተደረገ መሆኑ ደግሞ ለሀገራችን ትልቅ ስኬት ነው። ላብነት፣ ከቅርብ ጊዜ ወዲህ በመዲናችን አዲስ አበባ ዙሪያ የተሰሩት ሜጋ ፕሮጀክቶች የዲዛይን ባለሙያዎች፣ የግንባታ ተቋራጮችና ባለቤቶች ኢትዮጵያውያን መሆናቸው ኢትዮጵያውያን የሚገጥማቸውን የመሰረተ ልማት ችግሮች በራሳቸው ባለሙያዎች መፍታት እንደሚችሉም ማሳያ መሆናቸው እንደሚያስፈልጋቸው ይነገራል። የኢንጂነሪንግ ትምህርት መጠናከርና የአቅም ግንባታ ስራዎች ለመሰረተ ልማት መስፋፋት ቁልፍ ሚና ያላቸው በመሆኑ ባለሙያዎቹ ለሀገራችን ኑሮ መሻሻል ቁልፍ ሚና እንዳላቸውን በመገንዘብ በአግባቡ ስራ ለማሳተፍ ይገባል። ይህ በሀገራችን እየተገነቡ የሚገኙ የህዝብ ጥያቄ የነበሩ የተለያዩ ትልልቅ ሜጋ ፕሮጀክቶች በቢሊዮንና በሚሊዮን ዶላሮች ወጪ የሚገነቡ ሲሆን ፕሮጀክቶቹ ለሀገራችን ገጽታ ግንባታ ብሎም ደግሞ ለበርካታ ዜጎችም ትልቅ የስራ እድልን የሚፈጥሩ ናቸው። ከተማ ቋሚና ሰፊ ህዝብ ሰፍሮ የሚኖርበት ቦታ ሲሆን ራሱን የቻለ አስተዳደር ያለው ወሳኝ የሆነ የከተማ ልማትና ከተሜነት ፅንሰ ሀሳቦችን ይዟል። ከተሜነት ከገጠር ወደ ከተማ በሚደረግ የህዝብ ፍሰት የሚከሰት የነዋሪነት ቁጥር መጨመር ውጤት መሆኑን ብዙዎች ይስማሙበታል። የተባበሩት መንግስታት ድርጅት የከተሜነት ትንቢያ እንደሚያመለክተው እንደ አውሮፓውያን አቆጣጠር በ2050 ከዓለም 70 በመቶ የሚሆነ ህዝብ በከተማ አካባቢ ይኖራል። ለሀገራችን ስንመለስም የኢትዮጵያ ከተሞችም ለነዋሪዎች ሁለንተናዊ ለውጥ ምቹ ምህዳር መፍጠር የሚያስችል እድሎችን የተጎናጸፉ ሆነው፣ ነገር ግን ለዘመናት ረዥም ጥንታዊነት ስምና ዝናን ብቻ ታቅፈው ቆይተዋል። ይህ በእንዲህ እንዳለም ታዲያ በቅርቡ በመዲናዋ የተከናወነው የኮሪደር ልማት ስራ ግን ስሟን ሳት የቆየችው አዲስ አበባ ለነዋሪዎቿ ምቹነትን ለእንግዶቿም አግራሞትን የፈጠረ የአጭር ጊዜ አስደናቂ የልማት ክስተት ሆኖም ተመዝግበዋል። በዚህም አዲስ አበባን እንደ ስሟ አዲስ አበባ በማድረግ በሚል መርህ የከተማችን ገጽታን ለመቀየር ቅድሚያ ተሰጥቶ በስፋትም ተሰርቷል። በዚህም አዲስ አበባችን አዲስ ውበትና በገጽታን ተጎናጽፋለች። ውድ የተከበራችሁ የሁሉ ዴሊ ቤተሰቦቻችን የዛሬው ዝግጅታችን ይህን ይመስል ነበር። ባለስናችሁ መረጃ እንደተደሰታችሁበትና ስለዚህ የመዲናችን አዲስ አበባ ግዙፍ ሰማይ ጠቀስ ሕንጻ አሁናዊ የግንባታ ሂደትን በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰምናቸው መረጃዎች ይዘን እንቀርባለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫንዎን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።